ሰላም ሰላም አድማጭ ተመልካቾቻችን እንዲሁም ደግሞ የፀአምሮ የሀገር በቀል ሕክምና ዩቲዩብ ቻናል ቤተሰቦቻችን እንደምናችሁ እንዴት ቆያችሁ? በዛሬው ዕለት አዲስ ርዕሰ ጉዳይ ይዘን ወደ እናንተ መተናል። ርዕሰ ጉዳያችን ስለ ቶንሲል አጭር ገለጻ አደርግላችኋለሁ፣ ተከታተሉ። የቶንሲል በሽታ የምንለው የቶንሲል ስጠት ነው። እንግዲህ ቶንሲል መገኛው ከጉሮሮ በስተጀርባ በሁለቱም ሳይት በግራና በቀኝ የሚገኝ ሆኖ ሞላላ ቅርጽ ያለው ሊምፎይድ ቲሹ ነው። እነዚህ ይህ ቲሹ የራሱን የቻለ ዋና ዓላማ አለው። ዋና ዓላማውም በተለይ የስርዓተ ትንፈሳ ደህንነት የሚጠብቁ ሴሎች አንድ አካል ሆኖ ተግባሩን የሚወጣ ነው። ስለዚህ ጠቅለል አድርገን ስንመለከተው የስርዓተ ትንፈሳ ደህንነትን የሚጠብቁት የዋልዴር ቀለበት አካል ነው። ስለዚህ በውስጡ የተለያዩ ሴሎች ይይዛል። እነዛ ሴሎች ናቸው እንግዲህ የጉሮሮ ደህንነትን፣ የመተንፈሻ አካል ደህንነትን የሚጠብቁ ኬሚካሎችን ፕሮዲውስ ማድረግ የሚችሉ ሴሎች የተለያዩ ሴሎችን አቅፎ የሚይዝ ነው ቶንሲል የምንለው እንግዲህ። ቶንሲል ሊምፎይድ ቲሹ ነው ስንል እንግዲህ ቲሹዎች ከተለያዩ ሴሎች የሚሰሩ ናቸው። ቶንሲል ውስጥ ያሉ ሴሎችን ስናይ ማይክሮፊል የሚባል ሴል አለ፣ ማክሮፌጅ የሚባል ሴል አለ፣ ሊምፎሳይት የሚባል ሴል አለ። ሊምፎሳይት በተለይ በሽታ የመከላከል አቅምን ያጎለብተው። ሊምፎሳይት በውስጡ ቤታ ሴል እና ቲ ሴል አለው። ቤታ ሴል የስርአተ ትንፈሳ ላይ ሊፈጠሩ የሚችሉ በአድ የሆኑ ነገሮች ወደ አካላችን ገብተው ጉዳት እንዳያደርሱብን ሳይቶካይን የሚባል ኬሚካል ፕሮዲውስ ያደርጋል። ኬሚካሉን ፕሮዲውስ ካደረገ በኋላ ቲሴል የፕሮዲውስ የሆነውን የመነጨውን ኬሚካል የተፈጥሮ የበሽታ መቋቋም ሊያስችል የሚችል ኬሚካልን በማቀናጀት ስርአተ ትንፈሳ ላይ በስርአተ ትንፈሳ አካባቢ ወይም በዛ አካላት አካባቢ ላይ ያሉትን በሽታ ሊፈጥሩ የሚችሉ በአድ የሆኑ ነገሮችን በራሳቸው በራሳችን ከሴላችን በሚመነጩ ኬሚካሎች ለመቋቋም የሚያስችለውን ስራ ኦርጋናይዝ የሚያደርግ ነው ሴል ማለት ነው። ስለዚህ ቶንሲል እነዚህን ሴሎች ፕሮዲውስ በማድረግ በተለይ በአድ የሆኑ ነገሮች ሲሸቱ፣ በአድ የሆኑ ነገሮች ወደ ስርዓተ ተንፈሳ አካላችን ሲገቡ እነዚህን ኬሚካሎች በማመንጨት በቀጥታ ቶንሲል ቶንሲል ያለበት ቦታ ላይ ኬሚካሉ ሲመነጭ የማቃጠል ስሜት፣ የማሳከክ ስሜት እና የህመም ስሜቶቹን ይፈጥራል። እንዲያውም ሰፋ ሲል ደግሞ ወደ ፐስ ወደ መግል ድረስ ሊደርስ የሚችል ምልክቶቹን ያሳያል ማለት ነው። እንግዲህ ቶንሲል በሽታ የምንለው ብዙ የበሽታም ጨዋሶች አሉ። በባክቴሪያና በቫይረስ ነው የሚመጣው። አዲኖ ቫይረስ የሚባል፣ የፒስቲን ባር ቫይረስ የሚባል፣ ሬኖ ቫይረስ እና የኮሮና ቫይረስ ዘሮችም እንዲሁም ደግሞ ኢንፍሉዌንዛ ቫይረስም ለዚህ በሽታ ወይም ቶንሲል ቶንሲላይትስ ብለን የምንለውን በሽታ የሚያመጡ ቫይረሶች ናቸው። ወደ ባክቴሪያ ስንሄድ ዋናው ባክቴሪያ ስታፊሎኮከስ ፓዮጂን የሚባል ነው። ስታፊሎኮከስ አውረስም በተጨማሪነት ሄሞፊለስ ኢንፍሉዌንዛ፣ ኒዜሪያ ጎኖሪያ የሚባለውም ባክቴሪያ በዚህ ተጠቃሽ ነው። እንግዲህ እነዚህ ባክቴሪያዎችና ቫይረሶች ወደ በተንፈሻ አካላችን ሲገባ ቤታ ሴል ሳይቶካይን ፕሮዲውስ በተለየ ቶንሲላይት ቶንሲል ውስጥ ያሉት ሴሎች ከነዛ ሴል ዘረዘርናቸው ሴሎች ከሊንፎሳይት ሴሎች ቤታ ሴል የምንለው ሳይቶካይን ፕሮዲስ በማድረግ እነዚህን መዋጋት ሲጀምር ነው እንግዲህ ጠፉ ህመሙ እና ምልክቶቹ እኛ ልናያቸው የምንችለው ማለት ነው። ወደ ምልክቶቹ ስንመጣ፣ አንዴ ታማሚው በዚህ ህመም ከተያዘ በኋላ ያሳያቸው ምልክቶች አሉ። የደም ፍሰስ ምልክቶች ሊታዩ ይችላሉ። የቲሹ ጥጠት መጨመር፣ እንደገናም ደግሞ ጥጥው አካባቢ ነጫጭ የሆኑ ነገሮች ፐስ መግል የመታየት እነዚህ ምልክቶች ይታያሉ። እንግዲህ ስር የሰደደ ቶንሲል በሽታ በተደጋጋሚ ኢንፌክሽኖች ወደ ጠባሳና ፋይብሮሲድ ያመራል። እንዲሁም እየጨመረ እየጨመረ ሲሄድ ፍሪኩዌንሲው እየጨመረ ሲሄድ በመጨረሻም የቶንሲል ድንጋዮች ሊፈጠሩ ይችላሉ ማለት ነው። እና እነዚህ ምልክቶች ታማሚው የሚያሳያቸው ምልክቶች ናቸው። ወደ ሕክምናው ስንመጣ እንግዲህ በሁለት አይነት መንገድ ሕክምናው ይሰጣል። በሀገር በቀል ሕክምና ሕክምናው ይሰጣል። እንዲሁም በዘመናዊ መንገድ የጤና ተቋማት በኩል ሐኪሞቻችን በታማሚዎች የሚሰጧቸው መድኃኒቶች አሉ። ታማሚው እነዚህን ምልክቶች ካሳየ በኋላ በተለይ ፔኒሲሊን እና አሞክሳሲሊን በብዛት በሁሉም እድሜ ክልል ውስጥ የሚሰጥ መድኃኒት ነው። በተለይ በባክቴሪያ የሚመጣ ከሆነ የበሽታ ምንጩ ባክቴሪያ ከሆነ እነዚህን መድኃኒቶች በተደጋጋሚ ይሰጣሉ። በቫይረስ ከሆነ የሰውነታችን በራሱ ነው ሊቋቋመው የሚችለው። እንግዲህ በተደጋጋሚ እነዚህ መድኃኒቶች ተሰጥተው መፍትሄ የማይመጣ ከሆነ ያለው ህክምና ወደ ቶንሲሎቶሚ የሚባለው ቀዶ ህክምና አማራጭ ነው። ስለዚህ ቶንሲሉን ማስወገድ ነው የመጨረሻው አማራጭ ማለት ነው። እነዚህ የህክምና ደረጃዎችን በዘመናዊ ህክምና ይሰጣል። ወደ ባህል ህክምና ስንመጣ በአስገራሚ ሁኔታ እጽዋቶቻችን እነዚህን ህመሞች ተቆጣጥረው ታማሚዎችን ከዚህ ህመም ነፃ የሚያደርጉ እጽዋቶች አሉ። ስለዚህ እጽዋቶቹን መሰረት በማድረግ ማዕከላችንን በተለይ ጻምሮ የሀገር በቀል ህክምና ማዕከል በሁሉም እድሜ ክልል ውስጥ የቶንሲልን በተገቢው መንገድ ህክምናውን እየሰጠን እንገኛለን። እጽዋቶቻችን አስገራሚ ለውጥ ማምጣታቸው ማምጣታቸውን ለዚህ ይህንን ዩቲዩብ ለምትከታተሉ አድማጭ ተመልካቾቻችን ስራት ዜና ማሰማት እንችላለን። ምንም አይነት የጎንዮሽ ጉዳት ሳናስተናግድ በተገቢው መንገድ ታማሚዎችን ከሶስት እስከ አምስት ቀን በሻይ የሚወሰዱ መድኃኒቶችን የእጽዋት ውጤቶችን በመስጠት ህክምና የምንሰጥ መሆኑን መናገር እንፈልጋለን። እንግዲህ ለመግለጽ እንደሞከር ነው። የቶንሲል ህመም በብዛት በማህበረሰቡ ዘንድ ተስፋፍቶ ይገኛል። ህጻናት በብዛት በዚህ በሽታ ተጠቂዎች ናቸው። ትላልቅ ሰዎችም ቢሆን ለዚህ በሽታ ተጠቂዎች ናቸው። በተደጋጋሚ የሚሰጡ የህክምና ሂደቶች ለተለያዩ ጉዳቶች የሚዳርጉ ሆነው ተገኝተዋል። እንዲያውም አንዳንዴ ወደ ቤዛንታይን እስከ መውጋት ከዛም አልፎ ከልብ ጋር የተገናኙ ችግሮችን የመፍጠር ሂደቶች ይታያሉ። በዘመናዊ ህክምናው ዘርፍ አንዳንድ መረጃዎችን ስንሰበስብ ስለዚህ ይሄንን ዩቲዩብ የምትከታተሉ አድማጭ ተመልካቾቻችን በኦርጋኒክ ቤዝድ በሆኑ ፕላንት ፕሮዳክቶች እንዲህ አይነት በጣም ፕሪቫለንት፣ ተስፋፍቶ የሚገኘውን በሽታ ማኔጅ ማድረግ ሜራክል፣ በእኛም ትልቅ ሰክሰስ ሆኖ የምናየው ነው በማዕከሉ። ስለዚህ ይሄንን ያደመጣችሁ አድማጭ ተመልካቾቻችን እናንተም እንድትጠቀሙ ሌሎቹም ደግሞ ይሄ ቪዲዮ ደርሶ ወደ መካከሉ ጎራ ብለው ፕሮዳክቱን በመጠቀም የልጆችና የቤተሰባቸውን ጤና እንዲጠብቁ ሼር ማድረግ እንዳትረሱ፣ እንዲሁም ሰብስክራይብ እያደረጋችሁ ተመልከቱ፣ አዳርሱ፣ ፕሮዳክቶቹንም ተጠቀሙ። ሁሌም ስለምታዩ አስተያየት ስለምሰጡን እናመሰግናለን። በተጨማሪም እንዲህ አይነት እፅዋትን መሰረት አድርገው የሚሰጡ ህክምናዎች ማበረታታት ከሁሉም ኢትዮጵያዊ የሚጠበቅ ነው። ምናልባት እያደገ ሲሄድ ከዘመናዊ ህክምና ጋር አብረን ኢንቴግሬት አድርገን አቀናጅተን የምንሰጥበት መንገድም ይፈጠራል። ያ እንዲፈጠር ሁሉም አድማጭ ተመልካች የግሉን ኃላፊነት መወጣት ከቻለ፣ መጠቀም ከቻለን የሀገራችን ምርቶች ማስ ተጠቃሚ መሆን ስንችል የሚጠቀሙትን ስናበረታታ በዘርፉ የተሰማሩ ሰዎችን አይዟችሁ በርቱ እና ምን እንደግፍ ሲባል ይሄ ዘርፍ አድጎ ከዘመናዊ ህክምና ጋር አብሮ አማራጭ የህክምና ተቋም ሆኖ እንዲያድግ የራሳችሁን እገዛም እንድታደርጉ በዚሁ አጋጣሚ መልእክት እናስተላልፋለን።